ቤዛ ክፍ ካፊሩ ኩፍሩ ጃሃነም ለመግባት በቂው አይደለም። የኔ ወንጀል መሸከሙ ምንድን ነው ጥቅሙ? የኔን ወንጀል ቢሸከምን ባይሸከም የሰው ካፈር በመሆኑ ጃሃነም መግባቱ አይቀርም። ሰላም አለይኩም ወራሕመቱላሂ ወበረካቱ፣ እንዴት ቆያችሁ? በዚህ ሰውዬ ዙሪያ በሚሰራው ከቢስ ነገር ወንድሞች ረድ እየሰጡት ነው። አላህ የጠበቃቸውና ሰሞኑን አጋጣሚ እዚህ ቲክቶክ ላይ ቪዲዮ ሳንሽራትት ከሰራቸው ከባኢስ መካከል አንዱን ከቢስ ስራውን ካፊሮች ፖስት አድርገውት ኮሜንተሪ ጮብ እየረገጡ ነው። በመቶ ሺዎች የሚቆጠር ቪው አለው። ላይኩን ልገልጽላችሁ አልችልም። ካፊሮች በቃ በደስታ ተሞልተዋል። የእሱ ከቢስ ስራ ከነሱ ከኩፍር ዲናቸው ምን እንደሚያገናኙ አላውቅም። እነሱ እንግዲህ መልእክተኛውን ነቢዩን ኢየሱስ ፈጣሪ ነው የሚሉት የእሱ ክብስ ደግሞ ሙስሊሞችን ለማናደድ ነው። የአቂዳ ችግር ነው ያለበት። አልሞም በቃ ደስታ ፈጥሮላቸዋል። ምንድነው? ያደረገው ሰይ ሀዲስ አምጥቶ በዛ ሰይ ሀዲስ እንደማያምን ነው እየተናገረው። የማያምንበት ምክንያት ደግሞ አይሁድና ነሳራ አላህን በመካዳቸው ገሀነም ይገባሉ፣ ይህ ይበቃቸዋል ነው እያለ ያለው። ሀዲሱን ይቅርታሽ ታደርጊያለሽ፣ አሳየኋቸውም። ሀዲሱ ሰይ ነው። ማንኛውም ሙስሊም ሀዲሱን ሲያየው ጥያቄ ከፈጠረበት መጠየቅ ይችላል፣ መልሱን ግን መስማት አለበት። መልሱ ደግሞ በጣም አሳማኝ ነው። መልሱ ምንድነው? ነቢያችን ዓለይሂ ሰላቱ ወሰላም ተጠይቀው አይሁድና ነሳራ ሙስሊሞችን ሲበድሉ ነው የሚኖሩት። አሁንም እየበደሉን ነው፣ እያያቸው ነው ፍልስጤም ላይ ምን እንደሚደረግ። የኤቫንጀሊካን ፕሮቴስታንቶችና አይሁዶች በመተባበር ንጹሀኖችን እየገደሉ ነው። እናንተ በሚገርም ሁኔታ ሂንዱዎቹ ሙስሊምን በመግደል የሚገኘውን ስሜት ለማጣጣም ወዶ ዘማች ወዶ ተጋዳይ ወታደር ሆነው ከህንድ ሀገር መጥተው ጋዛ ላይ ሙስሊሞችን እየገደሉ ነው። ኦኬ ስለዚህ፣ እንደዛ በማድረጋቸው በክህደታቸውን ብቻም ሳይሆን ምድር ላይ ሙስሊሞችን ስለበደሉ አምላካችን አላሁ ሱብሃነሁ ወተዓላ ለሙስሊሞች ካሳ አንድ ሙስሊምን ጉጋሀን እንዲገባ ያንን ኃጢአት እዛ ካፊር ላይ ያደርጋል። ለምሳሌ አማኞች አሉ። ምድር ላይ አንድ አማኝ ሙስሊም፣ አንድ ሙስሊም ሙስሊም ቢበደለው ያ የበደለው ይቅርታ ካላደረገለት የውመል ቂያማ አምላካችን አላሁ ሱብሃነሁ ወተዓላ ፊት ሲቀርብ በድሎታል። ከዚህ አማኝ ላይ መልካም ስራውን አንስቶ ለዚህኛው ይሰጣል፣ ካሳ ይሰጣል። ስለዚህ አምላካችን አላሁ ሱብሃነሁ ወተዓላ ለእኛ ከረም ሲል፣ ኦኬ ለእኛ ካሳ ሲል ምድር ላይ የበደለን አይሁድና ካፊር በካኩበንት አላህም በመካዱም ብቻም ሳይሆን እኛም በበደለም ገሀነም ላይ ይቀጣል። ይህን መልስ አትሰማ። አማኞችን ለማናደድ፣ አማኞችን ለማቁሰል ነው እየሰራ ያለው። ከወዳጆቹ አይሁዶችና ነሷሮች ጋር እንድትገናኝ ይመኝልሃለሁ የውመል ቂያማ ሌላው ደግሞ ከአሁን በፊት እንደዚህ ሲከብስ ወንድሞች ረድ የሰጡበት ከሃይማኖት የወጣ የሚለው ሀዲስ ላይ ነው። አምላካችን አላሁ ስብሃን ታላ በተከበረ ቃሉ ቁርአን ላይ በሃይማኖት ማስገደድ የለም ብሏል። ትክክል ነው። አንድ አማኝ ያልሆነን ሰው ሙስሊም ያልሆነን ሰው ገትተን ና ሙስሊም ሁን አንለውም፣ አናስገድደውም። ነገር ግን በገዛ ፍላጎቱ በገዛ ተነሳሽነቱ መጥቶ እኔ ሙስሊም ሆን እፈልጋለሁ ካለ አንድ ካፊር ሙስሊም ነው የሚሆነው። ቆይ እንደ ጨው እንደ ስኳር ቀምሰን በውስጥ ትክክለኛ ሙስሊምን አይደለም ልንነው አንችልም። መስለም ፈልጋለሁ አለ፣ ሰለመ። ከአምላካችን አላሁ ስብሃነ ወተዓላ ጋር ቃል ኪዳን ገባ። ምክንያቱም አምላካችን አላሁ ስብሃነ ወተዓላ በእስላም መንገድ ነው የፈጠርኳችሁ ብሎ አለ። በእስላም መንገድ የፈጠረው የመጀመሪያው አባታችን አዳም ነው። አምላካችን አላሁ ስብሃነ ወተዓላ ከአዳም ጋር ከሰው ልጆች አባት ጋር ቃል ኪዳን ገብቷል። ቃል ኪዳኑ ምንድን ነው? በሱረቱ ዛሪያት ላይ አምላካችን አላሁ ሱብሃነሁ ወተዓላ ጋኔንን ሆነ ሰውን የፈጠርኩት ሊገዙ ነው ብሏል። ስለዚህ አንድ ሰው ሰለም ብሎ ማለት ከአምላካችን አላሁ ሱብሃነሁ ወተዓላ ጋር ቃል ኪዳን ገባ ማለት ነው። ነገር ግን ቃል ኪዳን ካፈረሰ ቅጣት አለው። ምክንያቱም አንድ ሰው ልሰልም ነው ካለ ሰለመ፣ ወንድማችን ሆነ። በወንድማማቾች መካከል ሚስጥር የለም። የህዝብን ደህንነት የያዙ ናቸው ወንድሞች። የህዝብን ሉዓላዊነት ሊያጋለጥ የመጣ ከሃዲ ከሆነ ኦኬ ቃል ኪዳን ስላፈረሰ፣ ቃል ኪዳን ያፈረሰ ደግሞ ቅጣት አለበት። አሁንም ድረስ እያንዳንዱ ሀገር የሀገር ደህንነትን የሚያጋለጥ ይቀጣሉ። አሁን ችግሩ ምንድነው? እስልምናን የማያውቅ እንግዲህ ሙናፊቁም ካፊሩም እየመጣ የሚንጫጫው ማለት ነው። ስለዚህ እስልምናን የማታውቁ ሙናፊቆች እስልምናን ተቀበሉ ስለማለት ማለት ማለት እንደሆነ እወቁ። ስለዚህ አንድ ሰው ሰለመ ብሎ ማለት ከአምላካችን አላሁ ስብሃነወተዓላ ጋር ቃል ኪዳን ገባ ማለት ነው። ቃል ኪዳን ሲገባ አምላካችን አላሁ ስብሃነወተዓላ ሊገዛ የወንድሞችን የህዝቦችን፣ የአማኞችን ሉዓላዊነት ሊጠብቅ እንጂ ቃል ኪዳን ገብቶ የአማኞቹ ሉዓላዊነት አፍርሶ ህይወታቸውን ለአደጋ ሊጥል የሚመጣ ቅጣት አለበት። ኦኬ እቺ ምክንያቱም የሰው ልጅ እዚህ ምድር ላይ የምድር እንደራሴ ነው። አምላካችን አላህ ሱብሃነሁ ወተዓላ በምድር ላይ ባለስልጣን እንደሆነ እየፈጠረን ፈራጆች ነን፣ እዚህ ላይ በአምላካችን አላህ ሱብሃነሁ ወተዓላ ፍቃድ ማለት ነው። የውመል ቂያማ የፍርዱ ቀን እስከሚደርስ ማለት ነው። ስለዚህ የአማኞች ሉዓላዊነት የሚክድ ቅጣት ይገባዋል። ስለዚህ ወገናችን ነው የምለው በነገራችን ይሄ ሰውዬ ወገናችን እስልምና ብትረዳውና ሙስሊም ብትሆን አሪፍ ነው። ምናልባት ሙስሊሞችን ለማትከን ምን የእኔ አስተሳሰብ ትክክል ካልሆነ በቃ እኔን ጎሽ በሉኝ ዋው፣ አብቀሪ ነው እሱ እንድትባል ሙስሊሞችን ለማትከን ባትሰራ ነው የምመክርህ።